ኦኬ። ሰላም ሰላም የተከበራችሁ ቤተሰቦች እንግዲህ በዚሁ በዲጂታል ቴክኖሎጂ ወይም በቨርቹዋል ሪያሊቲ ዙሪያ ከዚሁ ከባለሙያ ከወንድማችን ጋር ክፍል ሁለትን ይዘን ቀርበናል። በዛሬው ወይም በአሁኑ ሁለት ደግሞ ማህበራዊ ሚዲያ እና ስነ ምግባርን በተመለከተ ወንድሜ ትንታኔ እንድሰጥ ጋብዣለሁ አመሰግናለሁ። እሺ አመሰግናለሁ የሰማይ ሚዲያ ዋና ስራ አስኪያጅ ወይም አድማጮች እንግዲህ ጥያቄው እጅግ በጣም አስፈላጊ ጥያቄ ነው። ማህበራዊያችን ላይ እና በአኗኗር ዜባችን ላይ ያለው የሶሻል ሚዲያ ወይም ዲጂታል ወርልድ ምንድን ነው የሚለውን የምናይ ይሆናል ማለት ነው። እንግዲህ እንደምታውቁት ያው ቅድም በባለፈው ቪዲዮአችን ላይ ለማንሳት ሞክረናል። ይህ ዲጂታል ወርልድ ወይም ቪርቹዋል ወርልድ የምንለው የአኗኗራችንን የስራችንን እያንዳንዱን ባህላችንን እየቀየረ እያሻሻለ መጥቷል፣ እያስተዋወቀ መጥቷል ማለት ነው። ያም እንደ ጥሩ ጎን ሊታይ ይችላል ማለት ነው። አሁን በቅርብ እንደ ምሳሌ የምናነሳው የኢትዮጵያ ባህልና ቱሪዝም ትልቅ ውጤት አግኝቷል ማለት ነው። ያ ምንድነው ለዓለም በማስተዋወቅ ደረጃ ይህን ነገር ኖርማል ባለን እሴት እና እይታዎች ቢሆን ኑሮ ለዓለም ባልደረሰ ነበር። ስለዚህ ዲጂታል ወርልድ ወይም ቨርቹዋል ወርልድ ከመጣ በኋላ እንደሚታወቀው ብዙ ሊጠፉ ያሉ ወይም ይጠፉ ያሉ ማለት ይቻላል ባህላችንን፣ የአኗኗር ዘይቤያችንን አጠቃላይ ማህበራዊ ኑሯችንን እያሻሻለ መጥቷል ማለት ነው። ይህም ደግሞ እንደ አንድ ጥሩ ጎኑ ይታያል ብዬ አስባለሁም። እንዳልኳችሁ በባህልና ቱሪዝም በኩል ላይ ትልቅ አስተዋጽኦ መቶልናል። እንደ ሀገርም በዘንድሮ አመት ተሸላሚ መሆን ተችሏል ማለት ነው። ይህም እንደ አንድ ጥሩ ጎን ሊታይ ይገባል። አመሰግናለሁ። በጣም ጥሩ። ከዚሁ ጋር ተያይዞ ምናልባት ለአድማጭ ተመልካቾቻችን ተጨማሪ ሀሳብ እኔም ፓውዙኝ እንዳልቀመጥ እንዲሁም ሙያው ባይኖረኝ እንኳን ዛሬ እንግዲህ ዲጂታል ቴክኖሎጂ ሩቲን አክቲቪቲያችን ወይም በየዕለት የምንጠቀምበት የቴክኖሎጂ አይነት ስለሆነ ዲጂታል ቴክኖሎጂ እንግዲህ ስልኮቻችንን ኮምፒውተሮቻችንን ምናምን የሚያካትት አይነት ስለሆነ ቢያንስ እኔ የስልክ ተጠቃሚ ነኝ። የወንድ ያክል ነው እና ከባህል አንጻር ስናየው ዘርፈ ብዙ ጥቅም አለው። አንተም እንደምታውቀው ለምሳሌ ባህልን ለማስተዋወቅ ባህላችን እንግዲህ እኛ ኢትዮጵያውያን ለኢትዮጵያ ብንወስድ ማንኛውም ማህበረሰብ የራሱ የሆነ ዩኒክ የሆነ ካልቸር ለሌሎች አለማት ሊስብ ሊማርክ የሚችሉ የባህል ወግ ስርዓት ያለበት ሁኔታ አለ። ሶ ይህንን ኮመርሻላይዝ ለማድረግ በጣም ይጠቅማል። ይህን ኮመርሻላይዝ ማለት ምንድን ነው ስሩ ቱሪዝም ወይም ለቱሪስት መስህብህነት ለምሳሌ ጥምቀትን መውሊድን የተለያዩ በሃይማኖቱን በተለያዩ መልኩ የምናከብራቸው ሴርሞኒዎች ሴሌብሪቲዎች ምናምን በዲጂታል ቴክኖሎጂ አማካኝነት ለተቀረው አለም ዲስትሪቢዩት ማድረግ ያስችላል ማለት ነው እንግዲህ ሌሎችም ሚንሶች ብንጠቀም ኢቴክ ስታይል ጊዜ ወስድ ነበረ በቀላሉ አክሰስብል ማድረግ አንችልም ነበረ። ስለዚህ ባህልን ለማስተዋወቅ ይጠቅመናል። ባህል ማስተዋወቅ ምንድን ነው ጥቅሙ መሰላችሁ? አድናቂ ተመልካቾቻችን ባህላችንን ስናስተዋውቅ ወደ እኛ ሀገር የተለያዩ ቱሪስቶች እንዲመጡ ይሆናል። እነዚያ ቱሪስቶች ሲመጡ ደግሞ ለጉብኝት ሲመጡ የተለያዩ ነገሮችን ይጠቀማሉ ማለት ነው። ሲጠቀሙ የውጭ ምንዛሬ ማግኘት እንችላለን። ሌላኛው ከዚህ ጋር ተያይዞ ምናልባት አንተም የምታዳብረው ነገር ይሆናል FDI ወይም ፎሬን ዳይሬክት ኢንቨስትመንት ለውጭ መር ኢንቨስትመንት ይጠቅማል። ያሉትን ኢኮኖሚክ ፖቴንሽልስ ወይንም የኢኮኖሚ እምቅ ሀብቶች የተለያዩ የውጭ ሀገር ባለሀብቶች ወደ ሀገራችን መጥተው ኢንቨስት ቢያደርጉ ሊያተርፉባቸው የሚችሉ ኢንቨስትመንት አማራጮችን በማህበራዊ ሚዲያ በዲጂታል ቴክኖሎጂ ማስተዋወቅ እንችላለን። ስናስተዋውቅ ሌሎች ኢንቨስተሮች ወደ ሀገራችን ይገባሉ። ኢንቨስተሮች ወደ ሀገራችን መጡ ማለት ደግሞ በስራቸው በርካታ ስራ አጦችን ስራ እንዲያገኙ፣ በዚህና በተለያየ መልኩ ማህበራዊ ሚዲያ ከባህል አንጻር የራሱ ጥቅም አለ። በአንጻሩ ደግሞ ማህበራዊ ሚዲያ ጉዳትም አለ። ለምሳሌ ካልቸራል አሲሚሌሽን እንዲፈጠር፣ የእኛ ሀገር ባህል በሌሎች ሀገሮች ባህል እንዲዋጥ፣ በተለይ ሃይማኖታዊ ሴቶቻችን አደጋ ውስጥ እንዲወድቁ ሌሎችን ባህሎቻችን አለባበስ ብናይ፣ አነጋገር፣ የስነ ልቦና ሁኔታችን ጥያቄ ውስጥ እንዲገባ ሊያደርግ ይችላል፣ ዋይዝ ካልተጠቀምበት የሚል ሀሳብ አለኝ። ምናልባት የምትጨምረው ነገር ካለ አንተ፣ ወደ ቀጣዩ ጥያቄ ከመግባት በፊት። ትክክል ናቸው አድማጮቻችን። አሁን የተነሱት ሀሳቦች በተግባርም እያየን ያለንበት ሁኔታዎች አሉ። አሁን ከተነገረን አንጻር ለምሳሌ ያክል ባህላችንን ባልሆነ ጎን የመረዳት ሊሆን ይችላል ወይም ባላሰብ ነው መልኩ የመውሰድ ወይም የመንጠቅ አይነት ነገሮችን ይስተዋላሉ። ያው ሶሻል ሚዲያ አንዳንድ ነገሮች ላይ ኢንጌጅ የሚያደርግበት ኤሪያ ላይ አስማች ሃንድል ወይም ፓተንት ራይት የሚታይበት ወይም ሃንድል ክሌም የሚደረግበት ሲቹዌሽኖች አሉት። እንደሚታወቀው በባህል ደረጃ ትልቅ አስተዋጽኦ አለው ምንም ማያደራድር ሀሳብ ሁላችንም የሚያሻማ ያልሆነ ማለት ነው። በዛ ጎን ሲታይ ባህላችንን የማስተዋወቅ አቅም አለው። በሌላም ጎን ሲታይ ደግሞ ባህላችንን የመውሰድና ወደ ሌላ ከሀገራችን ወጣ ወዳሉ ሀገራት የመውሰድ ለምሳሌ ያክል ወንድሜ እንዳነሳው፣ በአለባበሳችን፣ በአመጋገባችን፣ በማህበራዊ አኗኗራችን ጎረቤት እንደበፊቱ በኢትዮጵያ የባህል አኗኗር ዘቤ ወጣ የማለት እና የተለያዩ ሂደቶች አሉት እና እንግዲህ ያው ኢንተርኔት ሲመጣ ጥቅሙም ጉዳቱን ይዞ ይመጣል። ያው ጥሩ ሀሳብ ነው። አመሰግናለሁ። ሌላው እና ምናልባትም የመጨረሻ ጥያቄ ማድረግ። ማህበራዊ ሚዲያ እና ስነምግባር ስነ ምግባር የትውልዱ ስነ ምግባር በተመለከተ ማህበራዊ ሚዲያ ምን አይነት አስተዋጽኦ እያበረከተ ነው? አሉታዊ ከሆነ ወይም የነን አድማጭ ተመልካቾቻችን ምክንያቱም ይህን ነገር በውል መረዳቱና ማወቁ በተለይ እንደ ባለሙያ ማህበራዊ ሚዲያን ስነ ምግባራዊ በሆነ መንገድ መጠቀም እጅግ አዋጭ ነው፣ ግን ለማህበራዊ ሚዲያ አዲስ ለሆኑ ሀገራትና ማህበረሰብ ልክ እንደ ኢትዮጵያ አይነት ሌሎች ክፍለ ዓለማት ወይም በተለይ ምዕራባውያን፣ አውሮፓውያን፣ አሜሪካውያን ይህን ነገር መጠቀም ከጀመሩ በጣም ብዙ አስርት ዓመታትን ምናልባትም ሴንቸሪም ሊሆን ይችላል ቆይተዋል። ሀያኛው መቶ ክፍለ ዘመን አጋማሽ ገደማ ነው እንግዲህ ቴክኖሎጂ ኢቮል ተሳስቼ ካልሆነ። ስለዚህ የእኛ ሀገር የስነ ምግባር ሁኔታ ይህ ቴክኖሎጂ ከገባ በኋላ ምን አይነት ሁኔታ እያሳየ ነው የሚለው እስኪ የተወሰነ ማብራሪያ ንሰጥ ለማለት ነው። እሺ፣ አመሰግናለሁ። በድጋሚ ጥሩ ጥያቄ ነው። ሁሉም ማወቅ ያለበት እና ግልጽ ሊሆን የሚገባ ጥያቄ ነው። እንግዲህ በትውልድ ላይ ያሳደረው ተጽዕኖ በጣም ትልቅ ተጽዕኖ ያሳድሯል፣ እንደምናየው ማለት ነው። እንግዲህ ያው በፊት የማናያቸውን የኮዲንግ ሲስተም ወይም የኤዱኬሽናል ሲስተሙን ብናይ ትልቅ ነገር ይዞልን መጥቷል። አሁን ከአክሰሱም ጭምር ማለት ነው። ተማሪዎች የግድ ትምህርት ቤት መሄድ ሳይጠበቅባቸው ኢለርኒንግን ወይም ደግሞ ኤሌክትሮኒክ ለርኒንግ ሲስተሞችን በመጠቀም ኤቤታቸው ሆኖ የሚሰጠውን ወርክት ኤግዛም ኪውዞችን ፎሎፕ አድርገው አክሰሱን የሚያገኙበት እና ኢንክሉሲቭ ለርኒንግ ሲስተሞችን ክሬት ያደረገበት ሁኔታዎች አሉ ማለት ነው። ያው ትሉድ ላይ ስላልከኝ ማለት ነው ትሉድ ላይ አንድ ትልቅ ነገር ፈጥሯል ብዬ ማስበው ይሄ ነው። ሁለተኛ ትሉዶች ወይም አሁን ያለው ጀኔሬሽን ያው ግልጽ ያልሆነ ነገር ሲያጋጥማቸው በሪፈር በሚያደርጉት በሚያጠኑት ዘርፍ ላይ እዛው ቤታቸው ቁጭ ብለው የተለያዩ ኤአይ ሲስተሞችን አሲስታንሶችን ተጠቅመው ሰርቪስ የሚያገኙበት እና ግልጽ ያልሆነላቸውን ብሪፍሊ ኤክስፕሌን የሚያደርግበት ሲስተም ላይ ዲጂታል ወርድ ላይ ደርሰናል ማለት ነው። ይህም እንደ አንድ ተጽዕኖ ፈጥሯል ብዬ አምናለሁ በግሌ። እንግዲህ ያው ሁሉም አሁን ኢንክሉሲቭ እንዳልኳችሁ ኢንክሉሲቭ ሲስተሞችን ያካተተ ነው። ይህ ዲጂታል ወርልድ የሚሰማውም የማይሰማውም በተለያየ ሳውንድ ቤዝድ ሆኖ፣ ገስቸር ቤዝድ ሆኖ፣ ሲምቦል ቤዝድ ሆኖ፣ ቴክስት ቤዝድ ሆኖ አሁን አክሴሲቢሊቲ በጣም ሰፍቶ እናገኘዋለን ማለት ነው። ይህም አንድ ትውልዱን ከፍ አድርጓል ብዬ አምናለሁ። እያመሰግናለሁ። በጣም ጥሩ ቴንክ ዩ ቬሪ ማች። ምናልባት እንግዲህ በቀጣይ ደግሞ የተለያዩ ፕሮግራሞችን አብረን ይዘንላችሁ እንቀርባለን። የተከበራችሁ የቻናላችን ተከታታዮች እንግዲህ ወንድማችን ሳይድ እንደምታዩት ሸበላ የሆነ ልጅ ነው። እንግዲህ ላይክ ሰብስክራይብ ሻር እያደረጋችሁ ሚዲያውን አሳድጉ። ሰማይ ሚዲያ ላይ እንግዲህ በቀልድም የተዋዛ ነው አቀራረባችን። ወንድማችንንም እንግዲህ በላይቭ ስትሪሚንግ ፕሮግራምና አብረን እያካተት እንግዲህ እሱ ጊዜ ትርፍ ጊዜ ካለው እንግዲህ ባለሙያ መቼም ጊዜ ብለው ትርፍ ጊዜ ካለ እንግዲህ ወደፊት አብረን ላይቱ ጌዘርም እየገባን የተለያዩ ቁም ነገር አዘል ነገሮችን እያወራን ከአድማጭ ተመልካቾቻችን ጋር አብረን የምንዘልቅ ነው የሚሆነው። በዚሁ አጋጣሚ ሚዲያህንን ብታ